አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻና ቻናል ተከታዮች እንዴት ናቸው? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው። በያላችሁበት አላ ሰላም ያድርጋችሁ ሁሎች ይ ዛሬ የመጣሁት ስለ ቦታ አንዳንድ ነገር ላችሁ ነው። ብዙ ልጆች በኢሞና በዋትሳብ እየገባችሁ ቦታውን እንደምትፈልጉት እንዴት ነው ወይም ቤት መስራት እንደምትችሉ እየጠየቃችሁ ነው። እኔ በባለፈው ፖስተትኩት ቦታ ላይ ያንን አይታችሁ ነው አብዛኛዎቻችሁ የመጣችሁት። ከ550 ሺህ ጀምሮ ይገኛል ወይም አለ አልኩበት ላይ ነው፣ በዛ ነው የመጣችሁት ማለት ነው። አንደኛ የቦታውን አቀማመጥ ወይም ደግሞ ዋጋው የተናገርኩበት ይለያያል ማለት ሀያ ሜትሩ ላይ ከሆነ በ550 አይደለም የምታገኙት ከነጥብ እና 98 ነው ሀያ ሜትሩ ላይ ያለው ቦታ ማለት ነው ነገር ግን ወደ ውስጥ ገባ ብላችሁ የአምስት ሜትር መንገድ እኔ እንዳለሁበት ለምሳሌ እኔ ያለሁበት አሁን የሁለት ሜትር የሦስት ሜትር መንገድ ነው ማለት ነው ስለዚህ ወደ ውስጥ ገባ ስትሉና መንገዱ ላይ ያለው አሁን ከኔ ቀጥሎ አንድ ቤት አለ ከዛ ቀጥሎ መንገዱ ዋናው 20 ሜትሩ ላይ አለ ማለት ነው ያው ቤት ዋጋና እኔ ያለሁበት እኩል አይደለም የሚሸጠው ለምን ያ 20 ሜትሩ ላይ ነው ለስራም ወሳኝ ነው ለማንኛውም ነገር እንትኑ ላይ ውጭ ላይ ስለሆነ ተፈላጊም ስለሆነ ዋጋው እኔ ጋ እኩል አይሸጥም ማለት ነው። ለምን እንደነገርኳችሁ ሀያ ሜትር ላይ ያለ ቦታ በመቼም ሰዓት ውስጥ ባለ ቦታ ዋጋ አንድ ላይ እኩል አይሸጥም ማለት ነው። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ የሚባል አለ፣ መንገዱ ይወስነዋል ማለት ነው። ስለዚህ እማ ዝም በል ሰብሪና። እንግዲህ የልጅና ስትሆኑ እንደዚህ ነው። እየረበሸች ነው ቪዲዮ አላሰራም ብላ ዛሬ ይሰራለውኝ ብዬ እያቀርኩትን ሁሉ ስትረብሽኝ ነው አለችው፣ መስራትም አልቻልኩም። ከሰዓት እንግዲህ ያው አሁን ስለ ቦታ መጥቻለሁ ማለት ነው። ልጆች ይሄ እና መግዛት የምትፈልጉ እኔ አሁንም እንድትገዙ እናንተን እንዲ ነው እንዲ ነው ብዬ አላችሁም። አንደኛ ቤት መስራት አይቻልም። አሁን ፍቃድ እስካልተሰጠው ድረስ አሁን መስራት አትችሉም። ይህንን አውቃችሁ ብራችን እንዳይጠፋ ሰብሪና፣ ብራችን እንዳይጠፋ ይቀመጥልም ቦታ ላይ ብርዙ ይቀመጥልም የምትሉ ልጆች ናቸው እንጂ መግዛት የምትችሉት አሁን ላይ ገዝተን ቤት እንስራ ለምትሉ አይሆናችሁም ማለት ነው። እኔ አሁን ይሄንንም በባለፈውም ተናግሬ ያለውኝ አሁንም የምነግራችሁ ነገር ቤት አሁን ላይ ለመስራት አሁን ባለው ታይም ላይ ወይም አሁን በያዛችሁት ቶሎ ገዝታችሁ እንስራ የሚል አላማ ካላችሁ ባትገዙት ጥሩ ነው። ለምን አሁን መስራት መቼ እንደሚፈቀድ አይታወቅም። አመትም ሊወስድ ይችላል ስድስት ወርም፣ ከዛም በላይ ሁለት አመትም ሊወስድ ይችላል። ፍቃድ እስካልተሰጠ ድረስ ቤት መስራት አትችሉም። ነገር ግን የተመራ ነው ምሪት ነው ግን ቤት መስራት ደግሞ ፈቃድ አልተሰጠውም። ሲቀጥል ደግሞ በስማችሁ የሚዞረው ኋላ ላይ ልክ ቤት መስራት ሲፈቀድ፣ ይዛኔ በስማችሁ ከገዛችሁ ሰውዬ ወደ ስማችሁ ታዞራላችሁ ማለት ነው። ወይም ደግሞ ከሸጠላችሁ ሰው፣ ከሻጩ፣ ከዋናው ሰውዬ ከገሱ ከገዝቶ ከሚሸጥላችሁ ሰውዬ፣ ከሱ ጋር ኋላ ላይ ቤት መስራት ሲፈቀድ፣ ያኔ ታዞራላችሁ በስማችሁ ማለት ነው። እና አብዛኛዎቻችሁ እንዴት፣ እንደውም የሆኑ ልጆች ሁለት ልጆች ተፈርሶባቸዋል። እንዴት ብሎ እዛ ሲፈ እንትን ሲሉ ሊገዙ ተባብለን ኦረዲ ያኔ ከቤተሰብ ልከው ምናምን ሊፈራረሙ ማለት፣ የምትፈራረመው ፊርም አለ ሰነድ አለ የሚሰጣችሁ ነገር ግን ያ ሆነ ማለት በስማችሁ ዞረ ማለት አይደለም። በስማችሁ የሚዞረው ካርታው ፕላኑ ሲያልቅለት ኦረዲ፣ ከዛ ከገዛችሁ ሰውዬ ላይ ስሙን ወደ ራሳችሁ ስታዞረ ክፍያም አለው ከፍላችሁ ወደ ስማችሁ ታዞራላችሁ ማለት ነው። ያን ግን እስከሚሆን ድረስ አሁን ባለው ታይም ላይ እንደዚህ አድርጋችሁ መግዛት አትችሉም። እና እነሱ ምሪት ሲባል ሁሉ ነገር ካርታውን ፕላኑም ለካ ያለቀ ነው የመሰላቸው። አዲስ ምሪት ማለት እኮ ገና ብዙ ነገር ውጣ ውረድ ያለው ነው ማለት ውጣ ውረድ ስላቸው የሚያስቸግር ነገር ሳይሆን በቃ መንግስት ኦረዲ ያን ካርታና ፕላኑን እስከሚወጣለት፣ እንደገና ደግሞ በስማችሁ ማዞር እስከምትችሉ ድረስ ቤት መስራት እስከሚፈቀድ ድረስ ጊዜ ይጠይቃል ማለት ነው። ስለዚህ በዚህ ምክንያት ሁለት ልጆች ተቋርጦባቸዋል። ቤተሰብ የመሰላቸው እንደዚህ ህጋዊ ህጋዊ ካርታና ፕላን ያለቀለት በአምስት መቶ በስድስት መቶ በሰባት መቶ ሺህ ይገኛል። ሌሎች የለም እንደዛ የሚባል ወሬውም የለም ማለት ነው። ህጋዊ የሆነ ማለት ካርታና ፕላን ይወጣለት። አሁን ምሪቱ ህጋዊ አይደለም እያልኳቸው አይደለም፣ ህጋዊ ነው። ነገር ግን ካርታና ፕላን ገና ነው አልወጣለትም። ቤት መስራት አልተፈቀደም። ለዛ ነው አሁን ይሄ ዋጋ፣ በዚህ ዋጋ እየተሸጠ ያለው ማለት ነው እንጂ አሁን ዋናው ላይ ከተማው ላይ ወርዳችሁ ይሄንን ዋጋ እኔ እንጃ አይጠራም። ሲጀመር ስሙም የለም። እኔ ቤት ወደዛ ድሮ ምሪቱ አለ የበፊቱ ምሪት ላይ አሁን 3.500 ያሉት 150 ካሬ ነው። ከጎንም 20 ሜትር ላይ ነው። በላይም እንደዚህ ስትሄዱ 20 ሜትር ላይ ነው። በጣም ወሳኝ ቦታ ነው። ነገር ግን ይሄን አሁን እናንተ አቅማችሁ ችሎ አስገዙትም። ሰው እንደ አቅሙ እንጂ እንደ ጎረቤቱ አይደለም። ስለዚህ አቅማችሁ ስለማይችል አብዛኛዎቻችሁ እኛ አቅማችን አይችልም ይሄንን ቦታ ስነግራችሁ ማለት ነው እና በእንዲህ ዚህ ዋጋ አለላችሁ ከፈለጋችሁ ቤት መስራት አሁን ላይ የምትፈልጉ ከሆነ በዚህ ዋጋ አለላችሁ። ስላችሁ እኛ አቅማችን አይችልም የምዳም ቅመሙት ነ አቅመን ነው ብር ምናምን ስትሉ ይሄ እኔም የነበርኩበት ስለሆነ አልፍርድባቸውም። ያም ደግሞ እንደ አቅማቸው ነው መግዛት ያለባቸው። ባክሽ ባክሽ ኮረምሴት ያው ልጅ እንግዲች ብያለች ነው በጣም እየረበሸች ነው እንደምትሰማ ድምጿን እየረበሸች እያስገባችብ ነው። አታልቅሽሽ አትጭ ሽማ ንታያችሁ ከሆነ እስቲ በጣም እየረበሸችኝ ነውና፣ ይሄን ይመስላል ልጆቼ። መግዛት የምትፈልጉ ልጆች አሁንም ቁጥሬን አስቀምጥላችኋለሁ። ነገር ግን አሁንም ደግሜ ደጋጋግሜ እናገራችሁ ካርታና ፕላኑ ገና ነው፣ አልወጣለትም። ስትገዙም ደግሞ ወደ ስማችሁ አይዞርም። ምክንያቱም የምትፈራረሙት ሰነድ የምትይዙት አለ። ቁጥር የተሰጣው ተሰጠዋለሁ። ቁጥሩን ትይዛላችሁ። ከዛ ውጭ ልክ መስራት ቤት መስራት ሲፈቀድ ያኔ ከሰውየው ወደ ስማችሁ ታዞራላችሁ ማለት ነው። ስለዚህ አሁን ያለው የምሪት ቦታ በዚህ ሁኔታ ነው እየተጋዘው ያሉት፣ እንጂ እህቴ ዝም በይ ትንሽ በስማችሁ አሁን ላይ ልታዞሩ አይደለም፣ ለዚህ ለሚገዛላችሁ ሰው ውክልና ብቻ ሰታችሁ፣ ዝም ብላችሁ ለጊዜያዊ ማለት ነው። ጊዜያዊ የምትንትን የምትሉት ነገር እንኳን ይሄ የተመራ ቀርቶ እኛ ህገ ወጥ ላይ ምንም ነገር የሌለበት ላይ ያለነው ያለ ነው። ባላ ይጠብቀን ማለት ነው። እንደውም ከምሪቱ እኛንን አሁን የሆነ ነገር ቢመጣ ትልቅ እንትን የሚደርስብን እኛ ህገ ወጥ ላይ ያለን ሰዎች ነን። ለመሰላቸው አሁን እኛ ባለመሬት ሌክተር ላይ ስለሆነ የሆነ ችግር ቢፈጠር ቢከዱን ማንን እንጠይቃለን? የእናንተ ግን መንግስት የመራው ስለሆነ መሸጥም መለወጥም ስለሚችሉ አሁን ያንን ማለት ነው። ስለሚችሉ መሸጥ ማን ነው መሸጥ ስለሚቻል፣ ያንን አሁን እናንተ የሚሰጣችሁ ሰነድ የሚሰጣችሁ እንትን ስላለ ኋላ ላይ የሆነ ነገር ልፍጠር ቢል አይችልም፣ ያንን ይዛችሁ ስለምትቀርቡ ማለት ነው። እኛ ግን ይዘንም ብንቀርብ ባለቤቱ ደብተር ይሄ የተመራ ምሪት ስላለ አይደለም ምንም ማድረግ አንችልም። ከባድ ነው። ብቻ ፈጣሪ ይጠብቀን እና እኛም ህገወጥ ላይ አለ ልላችሁን እንኳን ምሪት ላይ ያለ ቦታ መግዛት ለምትፈልጉ ማለት ነው። ስለዚህ አሁንም ቢሆን መግዛት የምትፈልጉ ቁጥር አስቀምጥላቸዋለውኝ እንሻላ ለእናንተ ይሆናል። ያልኩትን በምትፈልጉት ማለት እኔ ወደ ውስጥ ገባ ብሎ ለመኖሪያ ነው የምፈልገው አረዝም በ ችግር የለም አይ እኔ ለስራም ስለምፈልገው ሀያ ሜትሩ ላይ ይሆንልኝ የምትል ልጆች እያብራራችሁ ንገሩኝ ማለት ነው። ግን ቤት አልተሰራበትም። አካባቢው ሞል ቦታ ነው ምንም ነገር የለውም። ለከተማው የሀያ ብር ትራንስፖርት የኔ የስንት ደቂቃ መንገድ ልበላችሁ እኔ ማለት ደቂቃውን ስለማልዝ ነው እንደዚህ። የስንት ሜትር ነው ርቀቱ ምናምን ለምትሉ ማለት ነው ቅርብ ነው። ያን ያክል ሩቅ አይደለም። ደግሞ አሰናገር ሲባል በጣም አንድ ቦታ ላይ ብቻ አይደለም አሰናገር። ከእንትን ከድሮ ምስረታ ጀምራችሁ እስከ እንትና አልፋችሁ የኮምቦልቻዎች ናችሁ የምታውቁት እና እስከ ወደ አሀሩ ሀገር ድረስ ወደ ላይ አሰናገር ሀገር በጥቅሉ ዳገቱን ላይ ላይ ማለት ነው ስለዚህ ብትገዙት ብር ካለ ከሚቀመጥ አይጎዳችሁም፣ ትጠቀሙበታላችሁ ማለት ነው። አይ እኛ ህጋዊ ሆኖ ማለት ሁሉ ነገር ያለቀለት ነው ምንገዛው ካላችሁ፣ ደግሞ አህለው ሰህለን አቅማችሁ ከቻለም ያንንም እናቀርብላችኋለን። ችግር የለም ማለት ነው። ልጆች እንሻላህ የገባችሁ ይመስለኛል። ቤት ስለ ቤት መስራት ግን ስለ ቤት መስራት ግን ቤት መስራት አልተጀመረም። አሁን ደግሞ ያልገባችሁ ነገር ካለ በውስጥም ለምጠይቁ ልጆች ይህንን ካያቸው አሁንም ካልገባቸው ችግር የለም፣ ለእናንተ መልስ ለመስጠት ዝግጁ ነን ማለት ነው። እንች ሰብሪ ላይ እየረበሸች ነው ደስ በጣም ረባሽ ረባሽ ሆኗል። ወላይ ዛሬ ማለት ነው ቢሮ ሰራለሁኝ ብዬ አስተኝቻት ብድግ ስል ጨርቄን እንደ ዝጭም ድዳ አድርጋ ነው የምትነሳው። ባለፈው እንደነገርኳቸው እናቴ ጋር ቤተሰብ ጋር በነበርኩበት ሰዓት ብዙ ሰው ስለነበረ ስለምታይ አሁን፣ ከዛ ስንመጣ በቃ ብቻችንን ስንሆን ያኔ ሰው አጣች። ወደ ውጭም ሳይድ ተከትየ ልሂድ ነው። አሁን እንግዲህ እኔ እዚህ ያወራ ስለሆነ ብቻውን ስለሆነ ስለ እንደዚህ የምትጮኸው ማለት ነውና፣ ይሄን ይመስላል። በቦታ ዙሪያ ላይ አሁንም መግዛት ትችላላችሁ። ነገር ግን ካርታና ፕላን ገና ያልወጣለት ነው። ቤት መስራት አሁን አልተፈቀደም። ቤት ዋጋው ደግሞ እንደነገርኳችሁ እንደዋጋው የቦታ አቀማመጥ ይለያያል። 20 ሜትሩ ላይ ወደ ውስጥ ገባ ብሎ ምናምን ደረጃ አለው ማለት ነው። በዛ ደረጃ ነው ዋጋውም ያለው። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረመቱላ በረካቱ። ሼር ላይክ አድርጉ አበረታቱ። ምግች ነው።